ሁላ ማለት ነው። እሺ ከምንድን ነው የሚጀምረው? ከራሴ አንከስለምኩ ሰባት ስድስት ቀን ነው መሰለኝ፣ እንደዛ ሆነኛ። ያው ደስታ ላይ ስለ የምር የት ጋ እንላለው ራሱ ተኛ አላቅም ሁላ ማለት ነው እና ደስታው ነው መሰለኝ ቀኑ ሁሉ እስከሚጠፋብኝ ድረስ ነው ብታይ አዲስዬ ማለት ነው። እና አልሐምዱሊላ በጣም ደስተኛ ነኝ። ለቀጥላ ማንነቴ ነው። አረ ጠይቂ። እኔ ያው የበፊት ስሜ ናርዶስ ነው። የተወለድኩት ጎንደር ነው የገ ያው አካባቢውን ስም መጥቀስ አልፈልግም። እምነቴ ኦርቶዶክስ ነበር። አባቴ ቄስ ነው። አካባቢያችን ላይ ሙስሊም ጭራሽ የለም ማለት ይቻላል። በሩቅ ነው የምንሰማው። አጠራ ላርገው ይስረ ዘሚን እ እሺ እሺ ያው ቤተሰቦቼ የኦርቶዶክስ እምነት ተከታይ ናቸው። እኔም እንደዛው ወንድምህት አሉኝ። ጎንደር እዛው ነው የተማርኩትኝ። ያው ጨርሼ ወደ መቀሌ ዩኒቨርሲቲ ግራጅ ስታረግ የሆነ ጦርነት ምናምን ነበረ። በዛ ምክንያት ያው ተቆረጠ ማለት ነው። ከዛ ያው ቤተሰቡ ጋር አሳለፍን ለረዥም ጊዜያት አልቀጠልኩም እና በዛ ምክንያት ገዳማት ምናምን ሄድ ነበረ ወደኋላ መለስ ስልበልና ያ ቤተሰብ ላይ እንትን ሁሉም ክርስቲያን ይረዳኛል ዝክር ስእላድኖ በቃ መማፀኛ የሚባሉት ነገሮች ሁሉም እንዳለ ነው እና እነሱ ነገሮች ደስ አይሉኝም። ያው ባልቃወም አፋውጥቼ ምንም ደስ አይሉኝም ነበር፣ ከልጅነት ጀምሮ ማለት ነው። ምክንያቱም እኔ ቀጥታ ፈጣሪን እኔ እና እሱ መሀል ምንም የሆነ ነገር እንዲኖር አልፈልግም ነበር። የነፍስ አባት ምናምን በቃ ጭራሽ የማልወደው ነገር ነበር እና በእሱ ምክንያት ትንሽ አባቴ ጋር እንትን ነበር፣ ጣላ ነበር ምናምን። የሆነ ነገር ሳደርግ ልጅ ሲያጠፋ ወይም የሆነ ነገር ምናምን ስናደርግ በቃ ነፍስ አባት እንደዚህ ተጸበል፣ ተረጭ ገዳማት በጣም እንሄዳለን። የሚገርምሽ እህቴ እንትን እስከ ሀዋሳ ድረስ ነበረ። ሀዋሳ ገብሬል ካወቅሹ ይነግሳል በጣም እስከዛ። ጊሸን ማርያም፣ ቁልቤ ምን ያልሄድኩበት የለለም። እና እዛ ጋር ሂጂ ራሱ እኔ ማለት በመሀል ምት እንትን የምትዩ ነገር አለ ፈጣሪሽን እንትን ለማለት ነው የምትሄጁ። ግን እዛ ምሰሪ የሚሰሩ ስራዎች ምንም ደስ አይሉኝም ነበረ። አፈር ትቀቢያለሽ፣ ጸበል ትረጫለሽ፣ እስከ መብላት ድረስ ትደርሻለሽ። አንገተሽ ላይ የሚደረግ ነገር አለ። ብዙ ነገራቶች እዛ ፈጣሪን የምታጋሪበት በጣም ብዙ ነገራቶች አሉ። እኔ ፈጣሪን በጣም ነው የምወደው በቃ ይሄ በማይታይ ብርሃን የሚኖረውን ሀያሉን እጌታ ነበር፣ እሱ ጋር ነበር ማውራት የምፈልገው። ና ውሃ ነበርን የምቆጥረው ማለት ነው ለእኔ ምንም ነበር ምንም ማለት ነው። እና ከዛ በቃ እንደዛ እንደዛ እያልኩ ጥያቄ እየፈጠርኩ አባቴም ዞር ብዬ ስጠይቅ ምናምን ቆየሁም። ያው ትንሽ ከባድ ነው ከባድ ነበር። በጣም ማለት ቤተሰብ ደግሞ በእኛ ሀገር አንድ ሃይማኖትሽን ተጠራጠርሽ ማለት በጣም ከባድ ነው። ብታያድስ ይ ማለት ነው በጣም ከምነግርሽ በላይ የቄስ ልጅ ሆነሽ በአካባቢው ማህበረሰብ ሙስሊም ማለት ሌላ ታሪክ ነው፣ ሌላ ብነግርሽ ሌላ ታሪክ ነው። እንደ ጠንቋይ ነበር የምናያቸው ማለት ነው። እንደ ጠንቋይ ነበር የሚነገረን፣ ሌላ ታሪክ ነው። ገዳይ ጠንቋዮች ናቸው። የድንጋይ ነው የሚመለከው እነሱ ገዳይ ናቸው ምናምን በቃ የተለየ ሌላ ታሪክ ነው እና እንትነ ወደ እስልምና ለመምጣት እኔ አስቤ አላቅም እንደዛ ስለሆነ ማለት ነው ብቻ ያን አንዱን አምላክ በማይታይ ብርሃን የሚኖረውን አምላክ ነበር እንትን ምለው ከዛ እንደዛ እያለ ትምህርቱን ስለተቋረጠ ያው ስደት ለመምጣት ፕሮሰስ ጀመርኩ ማለት ነው ፕሮሰስ እንደጀመርኩኝ ያው እንደዛ እያለን የቀጠለው ማለት ነው። ጥያቄው እዛ ዋ ሀገሬ ነው የጀመረው። እዚህ መጥቼ ምናምን አይደለም። እንደዛ እያልኩ ወደዚህ ፕሮሰሷ አልቆ ምናምን መጣሁኝ። ከዛ ያው ትንሽ ጊዜ ነው እዚህ ከመጣሁ ራሱ ማለት ነው። እና የኛ የክርስቲያን ወንድሞች በሚያስተምሩ በጣም ነበር የምከታተላቸው ሁሉንም ማለት ይችያለች ሁሉን እና ምንም በተረጋጋ አይመቸኝም። ሁን ላይ ስላሴ ምናምን ምናምን እኔ ጭራሽ ማለት ነው ከተፈጥሮዬ ነው መሰለኝ አልቀበልም። ጭራሽ ማለት ነው አንድ አምላክ ብዬ ነበር በውስጥ የማምነው እና ተታዝሮኜ ወደ ሙስሊም እንትን ራሱ እነዚህ ንጽጽር ምናምን ጭራሽ አይመቸኝም ማለት አልመጣም። በቃ እኔ ማለት በፊት በተሞላሁት ነገር አራጅ ናቸው፣ ጠንቋይ ናቸው ምናምን የሚለው ስላለ አይመችኝም ማለት ነው እና ብዙ ጊዜ ነቢያችንን እስከተሰደቡበት ድረስ እንትን አለልም ነበር። ወደ ሙስሊም ቤቶች ምናምን አልመጣም ነበር እና ወንድሞች፣ ክርስቲያን ወንድሞች ስር ሁኜ ነበር የምማረው። ብን ራሱ ግስት ላይ አልወጣም። በቃ በስርዓት ማዳመጥ ምናምን ነው የሚፈልገው። ከስር ሁኜ ስከታተል፣ በቃ መተው ይከራከራሉ ሙስሊሞች ምናምን፣ ላለመስማት ማለት ነው እኔ ሌላ ታሪክ ውስጥ ስላለሁኝ እነሱ ሲከራከሩ ወጥቼ ነበር፣ እንትን ምለው ማለት ነው። ወጥቼ ነበር በቃ ይሁን፣ አለቅሳለሁ ምናምን በቃ ፈጣሪ ምን አይነት ነገር ውስጥ ነው? ምንድን ነው ክርስትና ምናምን በቃ ትማር ያለሽ እያንዳንዱ ነገር እዛ፣ ምንድን ነው የኔ ሃይማኖት፣ ክርስትና ማለት ምንድን ነው? በቃ በደንብ ነው የምትማሪው። ክርስቲያኖች ውስጥ ከሆንሽ ሆነሽ ብታዳምጪ ራስሽን በቃ በቃ ምን ውስጥ እንዳለሽ ራሱ በጣም ነው የሚከብድሽ ምናምን ስላሴ ይሉሻል። ከዛ ሌላ ደግሞ ገድላት አሉ፣ ነቢያት በጣም ይንቋሸሻሉ። ገድላት ብቻ ሳይሆን ፈጣሪ ራሱ የማይገባው ቦታ በቃ እኔ ምን ልበልሽ። እሱ ነገር በጣም ይረብሸኛል በጣም እና እንደዛ እያልኩ የሆነ ሰዓት አንቺ አንቺ ነሽ በቃ ወደ ስልምና እንትን በጣም ኮንፊደንስ ያለው ሰው በጣም ይመቸኛል የሚጠይቅ ሀሳቡን የሚያራምድ ሰው ምንም ሼህ ነው ቄስ ነው ምናምን ሳይል ሀሳቡን የሚጠይቅ ሰው ውስጡ ያለውን ነገር የሚፈልገውን ነገር የሚናገር ሰው በጣም ነው ደስ የሚለኝ እና አንቺ ስትጠይቅ ስትናገሪ ምናምን ሪከርድ ላይ ነው በነገርች ላይ ያየሁት ከዛ በጣም ተመስጭ ሳዳምጥ ምናምን ዋው አልኩኝ እንዴት ደስ ትላለች፣ አለኝ ደግሞ። ማሻአላህ ብያለሁ እና በቃ ይህቺማ በቃ መታወቅ አለብኝ ምናምን እያልኩ ከስር መጥቼ ሳይሽ ምናምን ስከታተል ምናምን፣ ሌሎች ወንድሞች ቤት ገብቼ አላውቅም ነበር። መጀመሪያ አንቺ ጋር ነበር የምመጣው ምናምን ስንከታተል፣ የሆነችም ጓደኛ ነበረች አሁን የለችም እንጂ እሷ ጋር ስንከታተል በቃ እንዳምላክ የሚለውን ይሄ እስልምና የሚሉት ጉድ ምንድን ነው ማለት ጀመርን ማለት ነው። እና ዘመጣለውኝ አንዳንድ ነገሮች በደንብ አያለሁ ምናምን መጽሐፍ ገዛን፣ መጽሐፍ ገዛን ቁርአን፣ ይሄ ምንድን ነው ቁርአኑን ሳይሆን ይሄ ምንድን ነው ሀዲስ ማንበብ ጀመርን ምናምን እዛ የሚነገረውንን ነገር ገብተን ማየት እውነት ነው ውሸት የሚለውን መመርመር ጀመርን ማለት ነው። ልክ ሲጠየቅና እዛ ጋር ሲነገር በጣም ነበር እንትን የምንለው ጉዳይ። ደያ መምህር ነበረ፣ በጣም የምወደው መምህር ነበር። ይመችናል። ተጽዕኖ ፈጣሪ ነው። በጣም ነበር የምወደው። እሱ የሰለመ ዕለት እኔ ሰማይ እና መሬቱ ተላተመብኝ። በቃ የምር በጣም ነበር ያዘንኩትም። በቃ እዚህ ስራ እንዴት ልስራ ምናምን ነገር እዛ በቃ እሱ ተሰለመማ በቃ ምን በቃ ክርስትና የሚባል ነገር በቃ ምን አለ ምናምን ብለን ተነጋገር ምናምን። ከዛ ቀጥታ እዛ ያሉትን ወንድሞችን ትተን ክርስትና ያሉትን ሁዙ ቤት ትጠይቃለች ጓደኛ እሷን ተከትዬ ስንሄድ ስንጠይቅ፣ ኧረ ተይ ቆይ ቆይ እስቲ ከዛ እንትን እንላለን ደግሞ ማን ቁርአን ምናምንና አንቺ ጋር ብዙ ጊዜ እንሰማለን። ወይ በኢየሱስ ስም አንቺ፣ ምንድነው የሆነ መንፈስም አለበት ይሄ ቁርአን የሚስብ ነገር አለው ምናምን እንላለን። ቶሎ ደግሞ በመሀል አንቺ፣ ይሄ ነገር የሆነ መንፈስም አለበት። በስማም በእምናም ተያይዘን ነው ጣል አለን ምናምን። ኢብሮ በጣም የተረጋጋ ሰው፣ የምር በጣም እድሜና ጤና ይስጣው። ፒኬ ጃ ጃ ደግሞ የተዋወቅኩት እንትና፣ ሀይሉ ቤት ሀይሉን ታወቅሽው? ሀይሉ ጋር እንዲሰለምክ ምናምን ብለው ሲጠይቀውናም ሲጠይቀው ምናምን እዛ ጋር ነው ያወቅሁት። ከዛ ኡስታዝ ስለሰው የምል ቃል የለኝም ምንም። በቃ ቁጭ ብለን ምንም በቃ ቁጭ ብለን በጣም እንጃ አፈጣጠሩን ነበረ ድንቅ መሆኑን የፈጣሪን ድንቅነት ነው እሱ ላይ ያሳየው ብዬሽ ነው የማምነው እሱ እንጃ የሚገርምሽ ማለት ነው አይናገሩም እንደዚህ። ከጎን ያለው ጀጅመንት ስለሚያስፈራቸው ነው እንጂ ክርስቲያኖች በጣም ነው የሚወዱት የሚያከብሩት። ከልቤ ነው የምነግርሽ እህትየዋ። እና ምን ልበልሽ የሆነ የሚያስረዳበት መንገድ ምን መጽሐፍ ቅዱስን እኮ ክርስቲያና አያውቀውም። የምር ጭራሽ አናውቀውም። የሚገርምሽ አያውቁትም ጭራሽ ማለት ነው። ግን ፈጣሪ እድሜ ከጤና ይስጠው። እውነት በቃ ረዥም እድሜ ይስጠው ከጤና ጋር። ሁሉም ሰው ነው የሚለው የመሬን ነው። እኔ አይደለሁም እኔ ሙስሊም ስለሆንኩ አይደለም። አሁን ላይ እኛ ገና ሳንሰልም በፊት አቦ በቃ አንተ እድሜ ነው የሚያስፈልግህ ጤና ይስጥ እንላለን ማለት ነው። አቦ ክርስቲያን ቢሆን ምን አለበት እንላለን። ይህ እኮ ክርስቲያን ቢሆን በቃ ሁሉ ነበረ፣ ሙስሊም ሁሉ ነበረ፣ በቃ ክርስቲያን ምናምን እንላለን እና ስለ ኡስታዝ ምንም ቃሌ የለኝም። ያው ዱአ ነው የማደርገው ማለት ነው። ሌላ ወንድሞች ሙስሊም ወንድሞች በጣም ጸባያቸው፣ ትዕግስታቸው በቃ የማይባል ነገር የለም። እኔ አፍራለሁ ሁላ ማለት ነው ሲጠየቅ። ትዕግስታቸው በጣም ነው ደስ የሚለው። ፈጣሪ ይጠብቃቸው። እስቲ ቀጥይልኝ፣ እኔ ኮሪ አልችልም። ኦርቶዶክስ ማለት እኮ በጣም ደስ የሚል በጣም ስርዓት ያለው አሁን እዚህ ላይ አሁን እዚህ ሰው ሲሰማው እነዚህ ቤተክርስቲያንን ወይም ኦርቶዶክስን የማይወክሉ ሰዎች ሲያወሩ ኦርቶዶክስ በጣም የሚያስጠላ ይመስላቸዋል። ስርዓት መጥፎ አስተማሪ ምናምን ሊመስል ይችላል እውነትም ባይሆን ማለት ነው። በጣም ደስ የሚል ሃይማኖት በስርዓት ነው የሚያስተምሩት አባቶች ምናምን። ሁለተኛ እኔ ጥያቄ እጠይቅሻለሁ ለምትሄው በደንብ ነው የጠየኩት። በደንብ ምክንያቱም እኔ ስለ ስላሴ በይው፣ ጭራሽ ያው በመንፈስ ነው ሲገለጥልሽ፣ ነው ነው መልሱ። ሌላ ምንም አብራሪ የለውም። ሁሉም ቦታ ኔ በየገዳማቱ የሚገርምሽ አባቶችን ብቻ ሳይሆን እዛ ከስር ያሉትን እዛ የሚኖሩትን በደንብ ነው ከትንሽ እስከ ትልቅ ድረስ ተጠይቅ። የነበረው ማነው ግን እንዴ እንደውም ፀበል በቃ እዚህ አስር ቀን አስራ ሁለት ቀን ተጠመቂ ሁላ ነው ያሉኝ ማለት ነው። የሚገርምሽ እንደዛ ብዬ ስጠይቅ፣ አንቺ እዚህ ገዳማት መተሽ እንደዚህ ትያለሽ አንቺ በቃ መንፈስ እንትን ብሎሻ ምናምን በቃ ተጠመቂ ምናምን ብዙ ነገሮች የተባልኩትኝ። አንቺ በቃ የአሁኑ ዘመን እንደዚህ ነው ምናምን ብቻ የሚገርምሽ ፀበል ሁላ የተቀመጥኩበት ሰዓት አለኝ ማለት ነው። እና እሱ ትንሽ እንትን ስለሚረብሽ ነው ያልነገርኩሽ። እና በጣም ብዙ ረሃብ እስከሚያሰቃይ ድረስ ስላሴን አባቴን ጓደኞቹ ፊት ማለት ቄስ ስለሆነ ብዙ ጓደኞች አሉት። እነሱ ፊት እኔ አባቴን አባታቴን ጓደኞች ጠየቅኳቸው ማለት ነው። እና ክብር በጣም እኛ ሀገር ክብር ትንሽ በጣም ከባድ ነው በጣም ከባድ ነውና፣ እንዴት የቄስ ልጅ ይሄን ብላ ተጠይቃኝ አለች በሚለው እኔ ስንት ቀን እንደተሰቃየው እኔ ራሴ ነኝ የማውቀው። ትንሽ ከባድ ስለሚለኝ ነው እሱን ያልነካሁትኝ እና በውሃ ስንት ነገር ተሰቃይኩ ነው መሰለሽ አዎ ይሄ ስቃዩ እንዳለ፣ ስንት በቃ በጣም ስቃይ፣ ምግብ አይሰጡሽ፣ ጠዋት እየተነሳሽ፣ ሌሊት እየተነሳሽ ነው የምትጠመቂው። ገዳም ውስጥ ከሆነ በጣም ነው የሚከብደው፣ ብታይ በጣም ዝቋላ የሚባል ቦታ ነው እኔ እንትን ያልኩትኝ። ዝቋላ ማርያም የሚባል ቦታ ነው የሄድኩ ገዳም፣ እዛ ሂጄ ነው ይሄን ጥያቄ የጠየኩት ማለት ነው እና እዛው እኔ ገዳሙን ለመጎብኘት ነበር የሄድኩትኝ እና እኔ ደግሞ ያው ጥያቄ መመለስ ስላለበት ይህን ጥያቄ ጠየቁ። አባት ጓደኞችም ማለት ጓደኞቹን እና ከዛ እዛው አስቀመጡኝ ማለት ነው። አስቀመጡኝ ብዙ ነገር ተደርጊያለሁ፣ ግን ለዚህ ጋር ምንም ማለት አልፈልግም። ብዙ ነገር ተደርጊያለሁ። ጥያቄ መጠየቅ በጣም ከባድ ነው ኦርቶዶክስ ውስጥ ምክንያቱም አንቺ ኦርቶዶክስ ውስጥ ሆነሽ ስለስላሴ ጠየቅሽ ማለት በቃ መንፈስ ይዞሻል ነው የምትባዩ። መንፈስ ይዞሻል ጸበል ነው ወደ የትም ቦታ ጓደኞችሽ ተመርጦልሽ ሁላ ነው እንትን የምትይው ማለት ነው የምትንቀሳቀሽው ማለት ነው። በዛን ሰዓት ደግሞ ትምህርት ስላልነበርኝ በቃ በቁጥጥር ውስጥ ነበርኩኝ። በጣም ከባድ ነበር ለእኔ። በጣም ረሃብ አለ፣ ቅዝቃዜው አለ ሲቀዘቅዝሽ ረሃብ እንዳለ ሆኖ ሲቀዘቅዝሽ፣ አንቺ ኡ ማለትሽ አይቀርም በቃ ለቁኝ ምናምስት አ የማ ሰይጣን ነው በቃ ምናም ብሎ እዛው እዛው እኔ በቃ ሌላ እንዲሁም እንትን እስከ ማለት ድረስ። የሚገርምሽ በጣም እንትን ሲልብኝ፣ በዚህ በመስቀሉና በእንትኑ ሲመቱኝ፣ ወደ ሌላ ነገር ሊቀይርብኝ እኔ ራሴን ወደ ሌላ ልቀይር ማለት ነው። እብድ ሊሆንም ምንም አልቀረኝም። ምክንያቱም እዛ ውስጥ ጥቂት ሲያደርጉኝ እኔ በቃ እዛ ውስጥ ምን ልበልሽ፣ ሌላ ዓለም ውስጥ ገባሁ። እንደውም እንኳን ሊያሳምሙኝ ማለት ነው። ከዛ በቃ ለእናቴ ለእናቴ እንትን አልኳት፣ ደወልኩላት ተደብቄ ማለት ነው። ተደብቄ ሽንት ቤት ምናምን መስ ተደብቄ ደወልኩኝና በቃ ሊግልኝ ነው እንደዚህ እንደዚህ ስላልኩኝ አባቴ በቃ መሞቼ ነው፣ ሬሳዬ ነው ዝም ሬሳዬን ነው ማታገኝ ምናም ስላት፣ ያው እናት አትጨክንም። በቃ አምጣልኝ፣ እኔ ራሴ አስጠምቃታለሁ አለችው ማለት ነው አባቴን በሀያ አንድ ቀን ወስደኝ ማለት ነው። እንዳልሆን እኔ ራሴን ዞር ብዬ ሳየው በጣም ነው የሚከብደኝ እና ያ ፓርት ያ በጣም ለእኔ ትልቅ በቃ ምን ልበልሽ ብቻ አልሐምዱሊላ አገኘቸዋለሁ ፈጣሪ እሱን ብቻ ነው ምለው። ስዕል አድኖ ስዕል አድኖ በጣም የምቃወመው ስዕል አድኖ መቃወም የጀመርኩት እንዴት ነው ብትይ የፈጣሪ ስዕል ነው ብለን በየቤተክርስቲያኑ፣ ቤተክርስቲያን ውስጥ ይቀመጣል ስ በክብር የሰው ልጅ ስለዎት በክብር ቤተክርስቲያን ውስጥ በሆነ ነገር ተሸፍኖ ለዛ አንዲስ ሰግጅለት ትደረጋለሽ እኔ እንዴት እንዴት ፈጣሪን ያየዋለ ወይ መጽሐፍ ቅዱስ የሚለው በማይታይ ብርሃን ይኖራል አንዲስ አንድም እንኳ ያየው የለም ነው የሚለው እንዴት እዛ አምጥተው እንትን ይሉታል ምናምን ሁለተኛ ደግሞ እንደዚህ ስታገናዝቤ እዚህ ስታሰቅሎ ምናምን የሚለው ራሱ ጭራሽ የማይሆን ነገር ነው ፈጣሪ የማይገባው ነገር ነው መጽሐፉ የሚያወራው ሌላ እዚህ የሚተገበረው ሌላ። ስለዚህ ይሄ ማርያም ገብርኤል ምናምን ተይው እና፣ እኔ ፈጣሪ እንዴት በስዕል ይቀርብልኛል? በቃ እሱ ነው በጣም ትልቅ ችግር የሆነብኝ። እንዴት በስዕል ያቀርቡታል? እንዴት ይሞታል? እንዴት ይህን ሁሉ ውርደት ይከናነባል? እሱ ሁሉን ቻይ ነው ይላል መጽሐፍ ቅዱስ። እንዴት መሬት ትወርዶ? ከኛ በታች ነው ከኛ በታች ነበር፣ ይተኛ ነበር፣ ይበላ ነበረ ምንም ማያደርገው ነገር አለ። ሰይጣን የሆነ ነገር ይለዋል አውጥቶ ጋራ ላይ ያወጣዋል። ምን ልበልሽ፣ ምንም የማያደርገውን ነገር አለ፣ ያልተዋረደው ነገር አለ በዛ ልክ ከፈጣሪ። እኔ አልስለውም በዛች በጥንጥዬ ቅንጭላቴ፣ እንዴት እንደዚህ ይሆናል ብዬ አስብ ነበር ሁሌ ማለት ነው። መጽሐፍ ቅዱስን እኔ ለመግለጥ እፈራዋለሁ። ለምን ብትይኝ የሆነ እኔ ያወረርኩት ምናምን የሆነ በመቅሰፍት የሆነ ነገር የሚያደርገ ነበር የሚመስለኝ ምክንያቱም ሞቶ ተሰቅቶ ተወግቶ ስል አስቢ ሆነ የሆነ የምታከብሩ ጓደኛሽ እንኳ እኔ ኢቭን አሁን አንቺን የሆነ የሚያወርድ ነገር ስናገር ምንድን ነው በቃ ምንድን ነው የሚሰማሽ እውነት እና በቃ እሱ ነገር በጣም ይረብሽኝ ነበረ በዛ እንደዛ እያለ ስጠይቅም ምንም ምላሽ የለም ስላሴም ያው ሲገለጥልሽ ነው ተብያለሁኝ። ስለ አድኖ ምናምን እኔ አልሰማም። ይሄ ጸበል ምናምን ይሄ ዝክር ምናምን ጭራሽ ለፈጣሪ አይገባውም። እኔና በኔና በሱ መሀል ደም አድርግቶ የፈጠረኝ ያሃ የሁሉ ነገር ባለቤት የሆነው ጌታ ምንም ማዳረሻ አያስፈልገኝም። የፈጠረኝ እሱ ስለሆነ እኔና እሱ ብቻ ነን ማውራት ያለብን ብዬ ነው የማስበው። እንደራሴ፣ የኔ ውሳኔ እንዳንትጭን ጥይቅ እንጭላት እንላለው ሰው ማለት ነው እና በቃ በዛ ቆርጬ ማተብ ብቻ ነበር ያልበጠስኩት እኔ ማለት ነው፣ እንጂ ይሄ ደግሞ ክርስትና የሚለው ከሆነ ጊዜ በኋላ ነው መጽሐፍ ቅዱስ ውስጥ የመጣው የሚገርምሽ ማለት ነው እና እሱንም ይሄ ክርስቲያን ብዬ ሳይሆን ይሁን አንድ አምላክ እኔ ስምን አላውቅም፣ ብቻ እንዳለህ ሀያል እንደሆን ካቃለኝ የሚለው ይህም ይሄ እንትን አምኜበት ሳይሆን እናቴን እናቱን ምወድ ያውቀዋል እናቱን ማይወድ ያለው እያለ ስም በዚህ ምድር ላይ እና ለእናቴ ስል ነበር። እናቴ እንጃ ለኔ እዚህ የመድረሴ ሙስሊም እንደሆን እራሱ የመድረሴ ምክንያቴ እናቴ ናትና እድሜ ይስጣትና ይሄን ብርሃን ያሳይልኝ እና የኔ እናት እንጃ። ስለ እናቴ ይሄ ነው ማለት አልችልም። በጣም ነው የሚከብደኝ በጣም እናት እናታቸውን ድርሜ ጤና ሰጥቶ፣ እውነት እናታችሁ ሙስሊም የሆነችላችሁ የምድር እድለኛ ናችሁ። በጣም ማለት ነው። አስቡት፣ እዚህም ምድር ላይ እንኳ የሆነ ምን፣ እንዴት ላስረዳችሁ፣ እሳት እና የሆነ ውሃ ደስ የሚል ነገር ቀርቦ እናንተ እዛ ደስ የሚለው ቦታ ተቀምጣችሁ፣ እናታችሁ ደግሞ እዛ እሳት ውስጥ ተቀምጣ በጣም ነው የሚከብደው። እና እናታችሁ ሙስሊም የሆንላችሁ በጣም እድለኛ ናችሁ። እና እድሜ ጤና ይስጥላችሁ። ለእኔም ዱአ አድርጉልኝ እናቴ ሙስሊም እንድትሆንልኝ። እና እናቴ እድሜ ከጤና ይስጥሽ ቆንጆ እናት። በጣም ነው ምኮራብሽ እናቴ፣ በጣም ነው ምኮራብሽ። ለምታደግ ኮንፊደንስ እንዲኖረኝ ጥያቄዎችን እየደገፍሽ እዚህ ላደርሽኝ፣ ከሁሉም አብልጠሽ ስለምታይኝ ፈጣሪ አብልጦ አንቺን የምረጥልኝ መጀመሪያ ፈጣሪ አንቺን ወደ እስልምና ያምጣልኝ ነው ምልሽ። እናቴ በጣም ነው ሞድሽ በጣም ነው ሞድሽ። እና የምመኝልሽ እኔ እንጃ እልሜ ጤና ቢሰጥሽ ምንም ከፍቶኝ አይደለም፣ ግን እኔ እስልምና ነው መመርክልሽ እናቴ። እና ሁሌ የምመኝልሽ ነገር ቢኖር እውነቱ እንዲገለጥልሽ ብቻ ነው። ይህም ብቻ ነው ምልሽ።